የመጀመሪያ ማሳያችሁ ልብስ ይህን የመሰለ ቆንጆ የሚያምር ከለሩ ፍክት ያለ ብዛት ሻይን የበዛበት ጎልደን እና ሲሊቨር ልክ በሻምፓይን ከለር እንደዚህ ቆንጆ ሆኖ የተጠናቀቀ ልብስ ነው። በጣም የሚያምር ዲዛይን ነው። እንደምታዩት ደረጃ ያለው ልብስ ነው። ቆንጆ አሰራር ያለው ከታች ትንሽ ጥበቡ ሰፋ ብሎ ከታች ፍሬሟን እንደ ደረጃ ነው የተጠቀምናት። በጣም ነው የምታምር። የነጠላው አሰራር ደግሞ ልክ እንደምታዩት ቆንጆ መካከለኛ ሁኖ የተሰራ ልብስ ነው። በጣም የሚያምር አሰራር ነው ያለው። ሁሌም እንደምንናገረው መነኑ በሁለት አይነ መነን የተሰራ ልብስ ነው። በጣም ነው የሚያምር፣ ቆንጆ አሰራር ነው ያለው። ይህን ይመስላል። በምትፈልጉት ስታይል ተሰርቶ አልቆለት 15 ሺህ ብር ብቻ ነው ቴሌ ቀጣይ የማሳያቸው ልብስ ደግሞ ይህን ይመስላል። በጣም የሚያምር ልክ እንደ ጥልፍ ቆንጆ ሆኖ ዶት ዶት የተሰራ ልብስ ነው። እንደምታዩት የተለመደ ልብስ ነው፣ ግን እስካሁን ድረስ ፋሽኑ ያላለፈበት በጣም የሚያምር አርበ ሰፊ መነኑ ጽድት ያለ ቆንጆ አሰራር ያለው ልብስ ነው። እንደምታዩት በጣም ያምራል። ስረው ቆንጆ ነው። እንደምታዩት ነጠለው በጣም የሚያምር ሆኖ ቆንጆ ሆኖ የተሰራ ልክ በጥበቡ ልክ ነው ነጠላው የተሰራው። እነዚህ ልብሶች እዚህ ላይ ፈርጥ ሲተከልባቸው የበለጠ ውበት አላቸው። እናንተ በምትፈልጉት ፈርጥ ይታከል የምትሉ ከሆነ በምትፈልጉት ስታይል ይሰራል። ዋጋው ደግሞ በምትፈልጉት ስታይል ተሰርቶ አልቆለት 13 ሺህ ብር ብቻ ነው። ያምራል፣ በጣም ያምራል። ይቺ ልብስ ደግሞ ቴዲዬ ከባለፈው ሳምንት ለራሴ በጣም ወድጃት የሰራዋት ልብስ ነች። አሁን ደግሞ እንደዚህ በከለር በአየር መንገድ አረንጓዴ ከለር መጥቷል። ጠቁር ያለ አረንጓዴ ነው። ሙሉ ስራው ብዙ ከለሩ እንደዛ ነው። ከውስጥ የተጠቀምነው ደግሞ ልክ እንደ ሻምፓይን አይነት ከለር ነው። ቬዥ አለው ግን ተጨማሪ ጎልደን ይበዛዋል። መደቡ ላይ በጣም ነው የሚያምር። እንደምታዩት ቆንጆ አሰራር ነው ያለው። ነጠላውም በተመጣጣኝ ከቀሚሱ ብዙ ባልተለያየ መልኩ እንደዚሁ ነው። ቆንጆ ነው የተሰራ። ሁሌም እንደምናገረው መነናቸው ደብል መነነው ሁለት አይን መነን ነው። ጽድት ያለ ነው፣ የመነኑ ጽዳት፣ ሁሉም ነገሩ እንደምታዩት ቆንጆ አሰራር ያለው ልብስ ነው። ይህን ልብስ በምትፈልጉት ስታይል ተሰርቶ አልቆለት 14 ሺህ ብር ብቻ ነው። በቀጣይ ማሳያችሁ ደግሞ የምታምር እሺ፣ ዲዛይን በጣም የምታምር ዲዛይን ነች። በጣም ተወዳጅ ዲዛይን ነች። በተለያየ ክለር፣ የተለመደ ነው። እነዚህ ደግሞ በአረንጓዴና እንደዚህ ፈረጅት ክለር የምንለው ነው። ውስጥ ላይ ያለው መደቡ፣ እነዚህ ፍሬሞቹ አጠቃቀማቸው ራሱ በመስቀል በመስቀል ነው የተሰሩት። ፍሬሞቹ በጣም ያምራሉ ውስጥ ላይ የገቡ ዲዛይኖች ቆንጆ ዲዛይን ናቸው። እንደምታዩት ነው በጣም ያምራል። ነጠላውንም እንደምታዩት አንዷ ብቻ ናት የቀራቸው። ሙሉ በሙሉ እንደዚህ ቆንጆ ሆኖ ዲዛይኑ ገብቶ የሚሰራ ፍሬሞቹም አልቀሩም። በጣም የሚያምር አሰራር ነው። እንደምታዩት ቆንጆ አሰራር ነው ያለው። ይህን ልብስ በምትፈልጉት ስታይል ተሰርቶ አልቆለት አስራ አራት ሺ ብር ብቻ ነው። እቺ ደግሞ አሁን ባሳየዋችሁ ከለር ከለር አላት ያልኳችሁ ናት። እቺ በፒንክ ነው መደቧ በፒንክ ነው የተሰራ። በጣም ነው የሚያምር አየሁት እዴ በጣም ፒንክ እነሱ በጣም የሚያምር ፒንክ ነው። ላይት ፒንክ ነው። እንደምታዩት ፍሬም አሰራሩ ውስጥ ላይ የተጠቀሙት ዲዛይን ሁሌም እንደምናገረው በጣም ነው የሚያምር። ሁሌም እንደምንናገረው በምትፈልጉት ስታይል ሸፒ፣ ዝርግፍ የአንገት ዲዛይኑ ደግሞ አራት ማዕዘን፣ ኦቪ በምትፈልጉት ስታይል እኛን ማማከር ትችላላችሁ። ከዚህ ልብስ ጋር ምን አይነት ዲዛይን ይሄዳል ብላችሁ ብታማክሩን እንደዚሁ ሀሳብ እንሰጣለን። እንደዚህ ቆንጆ ሆኖ ቢሰራ የሚያምር አይነት ልብስ ነው ይሄ። በምትፈልጉ ስታይል መስራት ይችላል። ይህን ልብስ ዋጋው ተመሳሳይ ነው። በምትፈልጉ ስታይል ማዘዝ ትችላላችሁ። በቀጣይ የማሳያችሁ ልብስ ደግሞ እንደምታዩት ከለሩ በቀይና ጎልደን እና ጥቁር ከለር ነው። እነዚህ ከለሮች እንደዚህ ሲሰባጠሩ በጣም የሚያምር ዲዛይን የሚያመጡ ከለሮች ናቸው። ሶስቱም ከለሮች በድንብ እይታ የሚስቡ ከለሮች ናቸው። እንደምታዩት በጣም ያምራል። ይህ ልብስ ሲሰራ የበለጠ ውበት ይኖረዋል። ልክ እንደምታዩት በሁለት አይ የተሰራ ልብስ ነው። ጥላቱ መካከለኛ ነው። ለምትፈልጉት ፕሮግራም ሁሌ ለመልበስ ብትፈልጉ እንደዚሁ ለማጀብ ብትፈልጉ በግሩፕ ብታዙት የሚሆን አይነት ልብስ ነው እንደምታዩት ነጠላውም እንደምታዩት ቆንጆ ሆኖ የተሰራ ልብስ ነው። ይህንን ልብስ በምትፈልጉት ስታይል ተሰርቶ አልቆለት 13 ሺ ብር ብቻ ነው። ይቺ ልብስ ደግሞ ዛሬ ከለሮቹ ሁሉ ልዩ ናቸው። በጣም ቆንጆ የሴት ከለር ነች። እንደምታዩት ይችም እንደዚሁ ፒንክ ነች፣ ላይት ፒንክ ነች መደቧ። ከላይ የተጠቀሙት ዲዛይኖች ደግሞ ይች ዲዛይኗ ድቅቅ ያለ ዲዛይን ክብ ሆኖ ቆንጆ ሆኖ የተሰራ ልብስ ነው እንደምታዩት ነው። ልስላሴው እንደዚህ ሲዳበስ በጣም የሚያምር ልብስ ነው። ከላይ እነዚህ ደግሞ ልክ ጎልደን ጎልደን ጣል ጣል የተደረጉት ልክ እንደ ፈርጥ እንደዚህ ሲዳሰስ ወጣ ወጣ ያሉ ናቸው። በጣም ነው የሚያምሩት። ቆንጆ አሰራር ነው ያለው። መነኑ እንደምታዩት ጽድት ያለ መነን ነው። በሁለት አይን መነን ነው የተሰራው። ቆንጆ ስራ ያለው ልብስ ነው። ነጠለውም እንደምታዩት መካከለኛ ሆኖ ቆንጆ ሆኖ የተሰራ ልብስ ነው። በምትፈልጉት ስታይል ተሰርቶ አልቆልት ይሄ አስራ አራት ሺህ ብር ነው። በቀጣይ የምታዩት ልብስ ደግሞ የሚያምር ቆንጆ ቀይ ከለር ነው። ከዚህ በፊት ይህንን በአረንጓዴ ከለር አቅርበ ነው፣ ብዙ ከስተምሮች የወዳችሁት የለበሳችሁት ልብስ ነው። ይህን ይመስላል በቀይ ከለር የተሰራ ልብስ ነው። እንግዲህ መጪው ደግሞ ገና በዓል ነው። ለቀጣይ ሳምንት በደንብ ተዘጋጅታችሁ ጠብቁን። ለገና በዓል የሚሆን ልብሶችን፣ አዳዲስ ዲዛይኖችን በቀይ ከለር እያሸመን ነው። ያው ለገና ቀይ ስለሚታወቅ እንግዲህ ቀይ የሆነ ምርጫቸው ቀጣይ ሳምንት ላይ ጠብቁን። ቆንጆ ቆንጆ ነገር እናሳያችኋለን። ይቺ ለገና በተለይ ታምራለች። መደቡ ነጭ ነው። ከላይ ያሉ ዲዛይን ወደቹ ደግሞ በቀይ ነው ያለቁት። በጣም የሚያምር ዲዛይን ነው። እንደምታየት ቆንጆ አሰራር ነው። ከላይ ጥለው አጠቃቀማቸው በራሱ መካከለኛ ሆኖ የተሰራ የሚያምር ቆንጆ ዲዛይን ነው። እዚህ ላይ እንደዚህ ፈርጥ ብትጠቀሙበት እራሱ በጣም ነው የሚያምር። ፈርጥ ለምትፈልጉ ከስተመሮች ይጨምራለሁ። ይህን ይመስላል። በምትፈልጉ ስታይል ተሰርቶ አልቆለት ይሄ 14 ሺ ብር ብቻ ነው ቴሌ በቀጣይ ማሳያቸው ደግሞ በጣም የሚያምር ኑድ ከለር ነው እንደምታዩት ዝም ያለ ቆንጆ። ከኑድ ከለሩ ጋር ደግሞ ቆንጆ ቀይ ከለር ሻይን የሚያደርጋለሁ ትሄድ እያስታውቃል ይታየኛል። የተወሰነ ነገር ነው የሚታየው እንጂ ትንሽ ደበቅ ያለ ነው፣ ከለሩ በደንብ አይታይም። ግን የላይኛውን ከለሮች ውጥት አድርጎ እንዲያሳይ ሻይን ከለር ተጠቅመንባቸዋል። በጣም ነው የሚያምር። እንደምታዩት ነው ቆንጆ አሰራር ያለው ልብስ ነው። መካከለኛ ጥለት ነው እንደምታዩት። ለምትፈልጉት ለቤተክርስቲያን ቢለበስ ቀለል ላለ ፕሮግራም ብትጠቀሙት ለምትፈ የምትፈልጉት ፕሮግራም መሆን የምትችል አይነት ልብስ ናት። በጣም ነው የምታምር። ሁሌ ለመልበስ የምትመች ካላር ነች። በጣም የምታምር ልብስ ነች። የነጠላዋ ስፋት መካከለኛ፣ እንደዚህ ቆንጆ ሆኖ የተሰራ ልብስ ነው። የመነኑ ጥራት ሁሌም እንደምነግራችሁ ጽድት ያለ ልብስ ነው። መነኑ ቆንጆ የሆነ ልብስ ነው። በሁለት አይነት መነን ያለቀ ልብስ ነው። በጣም የሚያምር አሰራር ነው ያለው። ይህን ልብስ በምትፈልጉት ስታይል ተሰርቶ አልቆለት አስራ ሁለት ሺ ብሮች። በቀጣይ ማሳያችሁ ደግሞ እንደዚህ ቆንጆ ሆና የተሰራች ልብስ ናት። አታምኑት ነው ለየት ያለች ናት። እንደምታያት በጣም ነው የምታምር። ከላይ በርገንዲ ከለር ነው፣ ከውስጥ ደግሞ እንደምታዩት መደቡ በቬዥ ከለር ነው የተሰራ። በጣም የሚያምር ፍሬሞቹ በጣም ቆንጆ ሆ የተሰራ ልብስ ነው። ጽድት ያለ ስራው በጣም ነው የሚያምር። እንደዚህ ሲታይ ራሱ ቆንጆ አሰራር ያለው ልብስ ነው። መነኑ ጽድት ያለ ነው። የነጠለው ስፋት በራሱ ከቀሚሱ ጋር ተመሳሳይ ስፋት ያለው ልብስ ነው። እንደምታዩት በጣም ነው የሚያምር። ይህን ልብስ በምትፈልጉት ስታይል ተሰርቶ አልቆለት አስራ ሁለት ሺህ ብር ብቻ ነው ቴዲ። ይህን ልብስ ደግሞ እንደምታዩት በጣም የሚያምር ቆንጆ አሰራር ያለው ልብስ ነው። ዲዛይኑ ለየት ያለ ነው። ይህን ልብስ በግሩፕ በጣም በብዛት የተሰራ ልብስ ነው ቴዲ። በተለይ ለግሩፕ ብዙ ደማቅም ሳይሆን ብቻ ግን የሚታይ አይነት ልብስ ነው። ቆንጆ አሰራር ነው ያለው። የሚያምር አይነት ልብስ ነው። ነጠላው ደግሞ ስፋቱ እንደምታዩት ከቀሚሱ ጋር ምንም ይስተካከላል። ስፋቱ በጣም የሚያምር ነው። እንደዚህ ዝቅ አድርጌ ላሳያቸው። በጣም ያምራል። የነጥላ ስፋት በጣም የሚያምር ቆንጆ አሰራር ያለው ልብስ ነው። ስራው በራሱ ልቅም ብሎ ጽድት ብሎ የተሰራ ነው። መነኑ ጥራቱ ሁሌም እንደምናገረው ነው። የመነኑ አሰራር ደግሞ ሁለት አይነት መነን ነው። እንደምታዩት እንደዚህ እጃችን ሲገባ ራሱ አይታይም። የድሮውን ታቀዋላ። አሁን በጣም ተቀይሮ ሸማኔዎች አሻሽለው ይሰሩልን። እጃቸው የባረክ ሸማኔዎቻችን በጣም ቆንጆ ስራ ነው የሚሰሩልን። ይህን ይመስላል። በሚያምር ሁኔታ የተሰራ ልብስ ነው። ይህን ልብስ በምትፈልጉት ስታይል ተሰርቶ አልቆለት አስራ አራት ሺ ብር ብቻ ነው። እች ልብስ ደግሞ እንደምታዩት መደባው ቆንጆ ጽድት ያለች መሀል ማለ የተጠቀሟቸው ዲዛይን በጣም የምታምር መነኗ ጽድት ተብሎ በሰፊ አርብ የተሰራች ልብስ ነች። በአራት አርብ ያለቀ ልብስ ነው። በጣም ያምራል። ቆንጆ አሰራር ያለው ልብስ ነው። ነጥላውም ትንሽ ጠበብ ብላ የተሰራች ናት። በጣም ቆንጆ አሰራር ያላት ልብስ ነች። ይችን ልብስ በምትፈልጉት ስታይል ተሰርቶ አልቆለት አስር ሺ ብር ብቻ። አዎ በጣም ያምራል። እንግዲህ ነጫጭ ልብሶች ቴዲዬ እንደዚህ የተሰሩ ልብሶችንም ብት ልብሶች ነው ማሳያቸው። እንዴት እንደሚያምሩ ያቸው። መጀመሪያ እነዚህ ቆንጆ ጽድት ያሉ አሰራር ያላቸው መነናቸው ንጹህ የሆነ ነጭ ልብስ ብዙ ሲሰራ ሁሌም እንደምንናገረው በደንብ ጥንቃቄ ተደርጎበት ነው የሚሰራው። አዎ መነኑም በጣም ንጹህ መሆን አለበት። ቴዲ እንደዚህ ነጫጭ ልብሶች ሲሰሩ መነናቸው መጀመሪያ ታጥቦ ነው የሚሰራው ከመሸመኑ በፊት። አዎ ምክንያቱም ለነጭ ልብስ ነው ቤተክርስቲያን ነው። ብዙ ጊዜ ደግሞ የቤተክርስቲያን ልብሶች ለመቁረቢያ ተብሎ ስለሚዘጋጁ የመቁረቢያ ልብስ እንደሚታወቀው ንጹህ መሆን አለበት። አዎ መጀመሪያ ማሳያችሁ በቅርጽ የተሰራ ጀርባ ጥቅጥቅ ላስቲክ ነው እንደነገርኳችሁ። ከስተ መሬት ትንሽ ወፈር ያለች ናት። ግን ላስቲኩ ምን ያክል እንደሚለጠጥ እዩት። አንዳንዴ ላስቲክ ነው። ብዙ ከስተመሮች ወፍራም ነን ብለው ካሰቡ እንደዚህ ሸፒ ልብስ ለማዘዝ ይፈራሉ። እና ዋናው ስፌት ላይ ነው። ከስተመሮች እናንተ የምትፈልጉት ፍላጎታችሁን ብቻ መናገር ነው እንጂ ጎበዝ ሰፊ ካገኛችሁ እንደ አለም ጥበብ ቤት እንደ አለም አይነት ሰፊ ከተገኘ ምንም አይነት ዲዛይን ፈልጉ፣ ምንም አይነት ዲዛይን መልበስ ትችላላችሁ። ለወፍራም እህቶቼ ማለት ነው የምናገረው ነው። እና በምትፈልጉት ስታይል ብታዙ መልበስ ትችላላችሁ። ዋናው አሰራሩ የዲዛይነሩ የሰፊው እንትን ነው። መጠበብ ነው። ይህን ይመስላል። ይህን በሸፒ የተሰራ ነው። አንገቱ ኦ ነው። አንገቱ ኦ ሆኖ በሸፒ ተሰርቶ እጅ ብዙ ጊዜ እንደዚህ ዝርግፍ አልተለመደም፣ ግን እንደዚህ በዝርግፍ ነው የተሰራ ዝርግፍ ስለፈለገች ከስተመሪ ብዙ ጊዜ ለሙቀት ምናምን ልክ እንደዚህ ሲሆን ምቾት ይሰጣል። መነኑ ሳሳ ያለ ነው። እጁ ላይ እንደዚህ ቆንጆ ሆኖ የተሰራ ልብስ ነው። በቅርጽ የተሰራ ያለቀለት ልብስ ነው። ይህን ልብስ በምትፈልጉት ስታይል ተሰርቶ አልቆለት በወራጅም መሰራት ይችላል። እንደዚህ አንገትና እጅ ሆኖ መሰራት ይችላል። ይህን ልብስ በምትፈልጉት ስታይል ተሰርቶ አልቆለት አስራ ሶስት ሺህ ብር ብቻ ነው። ናይስ። የትኛው ደግሞ በጣም ታምራለች። ሁሉም ዲዛይናቸው ይለያያል። ብትኑን ካስታወስከው ብትኑን ልብስ አስተዋውቂው ብዙ ከስተመሮቼ ናቸው የወደዱት እንዴት እንደሚያምር እችኛዋን ልክ እንደ ምንድን ነው የምትባለው። በጣም ነው የምታምር። ዲዛይኗ እንደ ክራውን ሁነ የተሰራች ፈሬሞቹ ቆንጆ ሁነ የተሰሩ የሚያምር ስታይል ያለው ልብስ ነው። አርቡ ሰፊ ነው። ሁሌም እንደምናገረው ነጫጭ ልብሶች፣ ነጭ ልብሶች ለመቁረቢያም ሆነ ለቤተክርስቲያን የምታዙ ከስተመሮቼ ዘና ብላችሁ ማዘዝ ትችላላችሁ። ቆንጆ ዲዛይን አርባቸው ሰፋፊ ነጠላቸው ትልልቅ ቆጆ ሆነው የሚሰሩት እነዚህ ልብሶች ነጠላውን፣ በመጨረሻ አንድ ልብስ አሳያችኋለሁ። ትልልቁ ሆነው ነው የሚሰሩት። ይህን ይመስላል። የአሰራሩ ደግሞ ልክ ቀበቶ ይኖረዋል። ከጀርባ ጥቅጥቅ ላስቲክ ነው። ለማመሳሰል ያክል እንደዚህ ክራውኗ እንደዚህ ቆጻር ገዳታል። በጥልፍ እጁ ላይም እንደምታዩት ፍሬሞቹ እንዳለ ነው። ልክ እንደ ቀሚሱ ነው። መሀል ላይ እንደዚህ ክራውኑ ተቀምጦ ነው ያለው። በቆንጆ ሆኖ የተሰራ እጁ በዚፕ ነው የሚሰራው። ጽድት ያለ ስራ ነው። የአንገቱ ዲዛይን በከስተመሪ ፍላጎት መሰረት በአንገቱ ሆነ የተሰራ በጣም ያምራል። ቆንጆ አሰራር ነው ያለው ይሄን ይመስላል። ይሄ ልብስ በምትፈልጉት ስታይል ተሰርቷል። አልቆለት 14 ሺህ ብር ብቻ ነው። በቀጣይ ማሳያቸው ደግሞ ከዚህ በፊት በብትኑ ምንም አይነት ሻይን የሌለው ልብስ የምትፈልጉ አስታውቀነዋ ከስተመሬ አፈፍ አርጓለች። እንግዲህ ሻይን የሌለው ልብስ የምትፈልጉ ከስተመሬ አዘው በእሷ ፍላጎት መሰረት የተሰራ ነው። እንደምታዩት ጥለቱ መካከለኛ ነው። ቆንጆ አሰራር ነው ያለው። በጣም ያምራል። ፍሬም አለው። ውስጥ ውስጥ ላይ የተጠቀሙ ዲዛይኖች በጣም ነው የሚያምር። የመነኑ ጥራት ሁሌም እንደምናገረው ነው። ከወገብ በላይ ዲዛይኑ አራት ማዕዘን ቪ በሚባል ዲዛይን ተሰራ። በጣም ነው የሚያምር ሰውነት ላይ ሲሆን ይ ልጥፍ ነው የሚለው በጣም የሚያምር ዲዛይን ነው። አሰራሩ በጣም ፊኒሽንጉ በጣም የሚያምር ነው። እንደምታዩት ነው እንደዚህ ሆኖ በእጅጌ ሙሉ እዚች ላይ መስቀል ትንሽ ተጠቅመንላታል። በጣም የሚያምር ስራ ነው። የምትፈልጉትን አይነት ስታይል ይሄ ሆነልኝ ብትሉ መሰራት ይችላል። ቆንጆ አሰራር ነው ያለው። ይሄን ልብስ በምትፈልጉት ስታይል ተሰርቶ አልቆለት 15000 ብር ብቻ ነው። ከስተመሮቼ ነጠላው ትልቅ እንዳልኳቸው ይሄን ይመስላል። ብዙ ጊዜ እናቶች እንደዚህ አርቀው ነው የሚለኩና፣ ነጠላ ሲለኩ አራቱ ማዘን እንደታጠፈ እንደዚህ አድርገው ይለካሉ። ና ትልቀቱን ላሳያችሁ ዘርግቼ ተቋጭቶ፣ ያው ከስተመር ተዘጋጅቶ ያለቀ ልብስ ስለሆነ ያው ትልቀቱ በጣም ትልቅ ነው። ሁሌም እንደምነግራችሁ ነጭ ልብስ ብዙ ጊዜ ለቤተክርስቲያን ስለሆነ ቤተክርስቲያን ላይ ደግሞ ተጣጥሎ ስለሚለበስ ግዴታ ትልቅ መሆን አለበት። አለ እንደዚህ ላሳያችሁ እንዲታወቃችሁ ለቤተክርስቲያን ሲሆን እንግዲህ ምንም አይነት ወፍራም ሴት ብትለብሰው ይህን በጣም ትልቅ ነው ነጠላው። እንደምታዩት ነው ይህን ይመስላል። በተለይ ነጭ ልብስ ላይ ስለምትጠይቁኝ ብዙ ጊዜ ለነጭ ልብስ ሲሰራ ለቤተክርስቲያን ፕሮግራም ተብሎ ስለሚሰራ ልክ በዚህ ትልቀት ነው የሚሰራው። ከዚህም በላይ ትልቅ ሆን የምትሉኝ ከስተምሮች ካላችሁ ማተለቅ ይቻላል። ግን ይህ በጣም በትልቁ ነው የተሰራ፣ ቆንጆ ሆኖ የተሰራ ልብስ ነው። እንደምታዩት በጣም የሚያምር ልብስ ነው። እንግዲህ የነጠሩ ስፋት ይሄን ይመስላል ማለት ነው። ዋው የተመረጡ ዲዛይኖችን ከፈለጋችሁ አለም ዲዛይን የመጀመሪያ ምርጫችሁ ትሆናለች ብዬ አስባለሁ። ሰብስክራይብ አድርጉ፣ ደውሉ፣ ዘዙ። በያላችሁበት መልካም ጊዜ